አንቺ በጠበቅሽ ሰውን እኔ አስወጣሻለሁ። አሜን። አንቺን እያየው መሳይና ይያዩ። አዎ፣ ባሊ ነው። ለጌታ ክብር ልጸልይለት። አዎ፣ ልጸልይለት፣ ልጸልይ። አዎ፣ አንደኛ ወርቄ ወጣች። አሜን፣ አሜን፣ አሜን። ቤትሽን እኔ እጠብቃለሁ። አሜን። ባለቤትሽንም ይጠብቃሉ። አሜን። ከሄድኩ ልጆችን እንዴት አደርጋለሁ? አዎ፣ እኔ ጠብቃቸዋለሁ፣ እኔ አሳድጋቸዋለሁ። ይችላል ወይ? አንቹ አንቹሎ እኔ ዛሬ ነው እዚህ የመጣከው ዛሬ ገና እንኳን መጣደሰው አባይ እንዳትባረክ ሁሉ ነገር ተቆልፎ እንዲያዝ ተደርጎ የተሰራ ሴራ አለ ዛሬ ይፈርሳል ምንድን ነው ድግምት ብቻ ድግምት ድግምት ድግምት ድግምት የሚገርማችሁ ጠንቋይ ቤት ላይ የሱ ፎቶ ሄዶ አለሙ አንጁሎ ተብሎ የሚጠራ አንጁሎ አለሙ ተብሎ እንዲጻፍ ተደርጎ ተገልብጦ፣ ይሄ ምንድን ነው የተገለበጠ ብዬ ሲያስብ እግዚአብሔር እንዲያለ ነገሩ ሁሉ እንዲገለበጥ በእጁ እንዳይገባ ሁሉም ነገር እንዲበጠበጥ። ምንም ነገር የለም ይችላል፣ ይቀጥል እግዚአብሔር እንዲያለ። ጠላቶችን ዝም አሰኛቸዋለሁ፣ አለ ይባርክሃለሁ፣ አለ አበዛሃለሁ፣ አለ አሰፋሃለሁ፣ አለ። አለሙ የማስም ነው፣ አለሙ የማስም ነው፣ አለሙ የማስም ነው። የኔ ስም ነው። አንጆሎስ አባቴ ስም ነው። አጨብጭቡ ለጌታ። ደፍተራቤት ተደርጎ ተሰርቶ ሁሉ ነገር ባዶ እንዲሆን እንድጨነቅ ሁሉ ነገር ባዶ ሆኖ እንድኖር ተደርጎ የተሰራ ሴራኖ ዛሬ ፈረሰ። ስቃኝ ጆቻቹ ከፋርጉ ነፈረሰ በሉስቲ ፈረሰ ፈረሰ በሉስቲ ፈረሰ። እግዚአብሔር አከብረሃለሁ። አሜን፣ የተዋጣውን። አሜን፣ አሜን፣ አሜን ጌታን ስመጣ እየጠየኩ ሁሌ ባዶ ሁሌ ባዶ። ሰራለሁ አገኛለሁ። ለምን እንደዚህ ይሆናል? ዛሬ ጌታዊ እኔን አታገኘኝም እያልኩ ነው የመጣሁት። ጌታ ይችላል፣ አላ፣ ይችላል ጌታ ጉድሎን ነገር እሞላለሁ። አሜን። በሽታ ካንተ ላይ አነሳለሁ። አሜን። በጣም በሽታ እያታገለክ ነው አለ። ይጨንቀሃል፣ አእምሮን ይይዛል። አንዳንዴ ይሄ ራስ ምታትን አካፍሎ ይዛል። እግዚአብሔር አምላክ ካንተ ይወዛለ ነቀለው። አሜን። መነቀል ያለበት ተነቀለ። አሜን። መውደቅ ያለበት ወደቀ። እጅህ ነምጣስ ግንባሬ በቃ

አሁን ውጭ ሀገር እሄዳለሁ፣ ግን ለደላላ ፓስፖርቴን አልሰጥም። አዎ፣ ዛሬ ደላላ እንደው የሆነ ደላላ ደው ካገኘሁት በኋላ ፈርቼ ተመለስኩ መስሎኝ የሚባል አንቺ በጠበቅሽ ሰውን እኔ አስወጣሻለሁ። አሜን። አንቺን እያየው መሳይና አየው። አዎ፣ ባሌ ነው። ለጌታ ክብር ነው። ልጸልይለት። አዎ፣ ልጸልይለት፣ ልጸልይ። አዎ፣ አንደኛ ወርቄ ወጣች። አሜን፣ አሜን፣ አሜን። ቤትሽን እኔ ጠብቃለሁ። አሜን። ባለቤትሽንም ጠብቃለሁ። አሜን። ከሄድኩ ልጆችን እንዴት አደርጋለሁ? አዎ፣ እኔ ጠብቃቸዋለሁ። አዎ፣ እኔ አሳድጋቸዋለሁ። አሜን። ይችላል ወይ ሊቀጥል ወይ? ወርቄ አቤት። ወንድ ልጅ አለሽ? አዎ፣ አለኝ አለ። ወይ አለኝ። በጣም እየፈራሁለት ነው አለ

ይችላል ወይ? እናንተ ቤት ለምስጋና ይሆናል። አንቺና ባለቤትሽ አጥብቃችሁ ጸልዩ። የሞት አዋጅ ይሻራል። እግዚአብሔር ይናገራል። አይደል? አዎ፣ በቃ ተገለበጣል። አሜን። ባለቤትሽ ምንድን ነው የሚሰራ? ሽንኩርት ይሰራል። ሰው መደብ ላይ ጨረሰችው። አሜን። እግዚአብሔር ባጀቱን እኔ መድባለሁ። አሜን። እኔ ራሴ ሸኘሻለሁ። አሜን። ለልጆችሽ አትጨነቂ። አሜን። ትልቁ ነገር እግዚአብሔር ዛሬ ላንቺ እግዚአብሔር ራሱ ላንቺ የሚሰጪውን ሰው ያሳየሻል። አሜን። ይለይልሻል። አሜን። ከዚህ ሰዓት ጀምሮ አሜን፣ አሜን፣ አሜን። ዋስጡኝ እስቲ ይሄ ዋስ ጠጪ ይዘሽ ስትሄጂ የተበላሸ ነገር ሁሉ ይስተካከል። ጠላት አላት ያወጣው አዋጅ ይገለበጥ። አሜን። እስራት ይለቀቅ። አሜን። የበላሽ የወጣ ድልዳል ያለ ቁጭ ያለ መንፈስ ይመታል። አሜን። እግዚአብሔር በሰላም ይሸኝሽ። አጨብጭም።